ማስተዋል የትራፊክ አደጋ መንስኤና መፍትዎች ላይ የሚሰራ ፕሮግራም ነው። ማስተዋል የከባድ ተሽከርካሪዎች በብዛት በሚያዘወትሩበት በኢትዮ ጁቲ ኮርደር የትራፊክ እንቅስቃሴ ላይ ያተኩራል። ማስተዋል በቂ ልምድና ግንዛቤ፣ እውቀት ካላቸው የከባድ ተሽከርካሪዎች አሽከርካሪዎችና በዘርፉ የተሰማሩ እውቀትና ልምድ ካላቸው አካላት ጋር በመሆን ፕሮግራሙን ይመራል። ማስተዋል አድማጭ ተመልካቾቻችን ሀሳባችሁን፣ ጥያቄያችሁን፣ ጥቆማችሁን ለእኛ በማድረስ የፕሮግራሙ አጋር ይሁን። ማስተዋል ወቅቱም መሰረት ያደረገ በእውነታ ላይ ብቻ የተመሰረተ መረጃ፣ እውቀት፣ ልምድ የሚያጋራ ፕሮግራም እርስዎ ላይክ፣ ሰብስክራይብ በማድረግ የፕሮግራሙ አካል ይሆኑ። ማስተዋል ማስተዋል ማስተዋል። ጅቡቲ ረጅም ጊዜ ትቆማላችሁ። በተለይ በተለይ ድሮ እንኳን አልነበረም፣ እኔ ሹፌር በነበርኩበት ጊዜ። አሁን ግን ከወር በላይ እስከ መቆም ሁኔታ አለ እና አሁን ከፊት ለፊታችሁ ደግሞ የሚጠብቃችሁ ስድስት ወር የሙቀት ጊዜ አለ እና እንዴት አድርጋችሁ ነው ይህንን አስቸጋሪ ጊዜ የምታልፉት? እራሱ እዛ ቦታ ላይ ረጅም ጊዜ መቆሙ የሚያስከትለው የጤና የአካል ሌሎችም ሌሎችም ተጓዳኝ ችግሮች አይኖሩትም? ይኖራሉ። ይሄ እንግዲህ በእውነት ከባድ ነገር ነው። አንድ ሹፌር ሄዶ ምንም መንቀሳቀስ በማይችልበት ቦታ ላይ ምቹ ባልሆነ ቦታ ላይ ለወር እዛ ሲቆይ በቀን የሚያወጣ ወጪ በጣም የተጋነነ ነው። ጤናማ ስራ ወጥቶ ይሰራል ብለ አጠብቅም። እዛ ወር ከቆየ በኋላ የቤተሰብ ናፍቆት አለ፣ ኢኮኖሚካሊ ክራይሲስ አለ እዛ አካባቢ የሚበላ ምግብ ብዙ አይመችም። በረሃ ነው፣ ሙቀት አለ። እንዳልኩም ወደፊት ሙቀት ስመጣ እየባሰ እየባሰ ነው። መቀመጫ ራሱ እኮ ምግብ የሚበላበት አንዳንዴ አይገኝም። በተራ ነው የሚበላ። መኪና ማቆም አይገኝም። መኪና እዛ ለማቆም ስቃይ ነው። በቃ ፈልገህ ምን ብለ ልወጣ ስትል ተጠርተ ስትወጣ መውጫ፣ ተዘጋግቶ እነዚህ ሁሉ ሁኔታዎች ከባድ ነው የሚሆነው። መፍትሔ መፈለግ አለበት። መፍትሄ ካልተፈለገ ወደፊት ይከብዳል። ሙቀት ሲመጣ በጣም አሳሳቢ ነው የሚሆነው ይሄ ያገር ጉዳይ ነው። ለአገር ዋጋ ከፍለ መስራት አለበት። ግን መፍትሄ የሚፈለግ ነገር ላይ እያንዳንዱ ባለ ድርሻ መፍትሄ የሚፈልግና ቢያመቻች። እዚህ ለምሳሌ አንድ ወር አንዱ አሁን ለሁለት ወር አስር ቀን ነው የቀረኝ ነው ያለው ባለው ሰው ናቸው። በጣም አሳዘኑ አልመጣላቸው። እንግዲህ ሁለት ወር እዛ መቆየት ማለት በጣም ከባድ ነው። ከቤተሰብ ሰብ ተለይቷል። ኪሱ ተራቅቷል። የሚበላ ምግብ አይመቸውም። ይሄ ሁሉ ይዞ እዛ ጭኖ የሚሄደው የሚሰራው ስራ ጤናማ አይሆንም። ጊዜ መፍትሄ የመፈለግ ባለድርሻዎች ካምፓኒም ሆነ መንገድ ትራንስፖርትም ሆነ ነዳጅ ድርጅትም ሆነ እንዴት አድርገን ነው ይሄን ነገር አት ሊስት መቀነስ የሚቻለው ማስቀረት እንኳን ባይቻል የምለውን እያንዳንዱ ባለድርሻ በሰራ መልካም ይመስለኛል። ካልኩ አሁን ከጠዋቱ ገና አራት ሰዓት ነው። ግደዚ ጋር ነ በአካባቢ ሙቀት ስራ ነው። ላብህ ወደ አይን ይመጣል። አንዳንዴ ያስከፈናል። ይህ ነገር ብጠቀም ላቡ ሰው እንዲያስከፍ ከቃለ ምልልሱም እንደሰማነው እና በምስል እንደተመለከትነው የከባድ ተሽከርካሪ አሽከርካሪዎች በጅቡቲ ለበርካታ ቀናት መቆማቸው የሚያስከትልባቸውን ጫና እንዲሁም የስራ ሂደቱ እንዲሁም በመንገዱ ወቅታዊ ሁኔታ እየተፈጠረባቸው ያለውን ተጽዕኖ ለመቋቋም እየከበዳቸው እንደሆነና ለአደጋ የመጋለጥ እድላቸውን ሰፊ እንደሚያደርገው ገልጸዋል። በአሁኑ ወቅት በርካታ አሽከርካሪዎች እና ተሽከርካሪዎች በጅቡቲ ውስጥ ለበርካታ ቀናት ጭነት ጥበቃ ለመቆም ይጎደዳሉ። ይህ ሁኔታ በአሽከርካሪዎች ጤና፣ አካላዊ፣ ኢኮኖሚያዊ አቅም ያዳክማል። በተሽከርካሪው ላይ ቴክኒካዊና ተጓዳኝ ጉዳት ኪሳራ ያስከትላል። ከባድ ተሽከርካሪ ማሽከርከር ከባድ ጫና ያለው ከባድ ኃላፊነት የሚጠይቅ የስራ ዘርፍ ነው። አሽከርካሪዎች አደጋን ተከላክለው የተጣለባቸውን ኃላፊነት በተገቢው መንገድ ለመወጣት የሚችሉት የተሟላ ጤና፣ የተሟላ አቅም፣ የተሟላ ብቃት ሲኖራቸው ለበርካታ ቀናት ጅቡቲ ውስጥ ሲቆም አሽከርካሪዎች ለጤናቸው ተስማሚ ምግብ አያገኙ፣ እረፍት ለማድረግ የሚችሉበት ቦታ እና ሁኔታ የለም። ውሃ፣ ምግብን ጨምሮ የሚጠየቁት ገንዘብ በየጊዜው በጣም እየጨመረ ነው። እንዲሁም ደግሞ ከቤተሰብ ከማህበረሰብ ተገልለው መቆየት የሚፈጥርባቸው ጫናና ውጥረት አሽከርካሪዎች ለአደጋ ተጋላጭ የሚሆኑበትን ዕድል ሰፊ እንደሚያደርገው አንዳንድ ዓለም አቀፍ ጥናቶች ጭምር ይህንን እውነታዎች ይጠቁማሉ። ለበርካታ ቀናት መቆም የሚያስከትለው አደጋ በሙቀት ወቅት ሲሆን ደግሞ ጉዳቱ የበለጠ ከፍተኛ ይሆናል። ከፍተኛ ሙቀት በጤና በህይወት ላይ ከፍተኛ ጉዳት ሊያስከትል እንደሚችል የሕክምና ባለሙያዎች ያስጠነቀቃል። ጅቡቲ ከፍተኛ ሙቀት ከሚመዘገብባቸው የዓለም ሀገራት ውስጥ አንዷ ነች። ከፍተኛ ሙቀት ያለ በቂ መጠለያ፣ በቂ ውሃ፣ ጤናማ ምግብ፣ ብቹ የማረፊያ ቦታ በማይገኝበት ሁኔታ ውስጥ ለበርካታ ቀናት ሳይሆን ለአንድ ቀን ማሳለፍ እጅግ እጅግ በጣም ፈታኝና ከባድ አሽከርካሪዎች ለበርካታ ቀናት በከፍተኛ ሙቀት ውስጥ ለመቆየት ሲገደዱ ከፍተኛ የጤና መቃወስና የጤና ችግሮች ያስተናግዳል። በወቅቱ ሕክምና ማግኘት ከባድ ነው። ጅቡቲ ለመታከም የሚያስችል ገንዘብ፣ አቅም፣ ትራንስፖርት አይኖርም። የሥራው ባህሪና ሁኔታም ሕክምናን ለመከታተል አያመቸው። ብዙ አሽከርካሪዎች በወረደ ጤና በወረደ አቅም በኮሪደሩ አስቸጋሪ መንገዶች ማለፍ ይጠበቅባቸዋል። በዚህ ሁኔታ ውስጥ ሆነው ሲጓዙ በራሳቸውም ሆነ በትራፊክ እንቅስቃሴ ውስጥ ያሉትን ሁሉ ለአደጋ የማጋለጥ እድላቸው ሰፊ ይሆናል። በሚከሰተው አደጋ በዜጎች ላይ የአካል የህይወት አደጋ ያስከትላል። የሀገሪቱ ሀብትና ንብረት ለጉዳትና ለኪሳራ ይዳረጋል። አብዛኞቹ በኮሪደሩ የትራፊክ እንቅስቃሴ ውስጥ የሚስተዋሉ የትራፊክ አደጋዎች መከሰት በርካታ ምክንያቶች ቢኖሩም በተለይ በሙቀት ወቅቶች የሚከሰቱት አደጋዎች በአብዛኛው በሙቀቱ ምክንያት በሚፈጠረው ጫና ሊደርሱ እንደሚችሉ ማስተዋል ይገባል። ተሽከርካሪዎችም ቢሆን ቴክኒካዊ ክሎች ያጋልጣቸዋል። ነዳጅ ያባክናሉ፣ ለስርቆት እንዲሁ ተጨናንቆ በመቆም ሊፈጠር ለሚችል አደጋ ይጋለጣሉ። አንዳንድ አሽከርካሪዎች ደግሞ የመጫን ዕድል ሲገጥማቸው መውጫ ያጣሉ። መጫኛ ቦታዎች ላይ ደግሞ ተጨማሪ ከባድ ጫናዎች አሉ። በሙቀት ወቅት ሲሆን ጫናው የበለጠ ይጨምራል። ቀድሞ ለመጫን መሯሯጥ፣ መሽቀዳደም ይስተዋላል። ይሄ የስራ ባህሉ በስርዓትና በፍትሃዊነት ስለማይመራ አሽከርካሪዎችን ለአደጋ እንዲጋለጡ ይጋብዛል። የሚመለከተን አካላት፣ አሽከርካሪው ጫናው እንዲቀልለት፣ አቅምና ሁኔታችሁ የፈቀደውን ያህል ጥረት በማድረግ አሽከርካሪውን ደግፉ። የሥራ ባህሉ ከትራፊክ አደጋ ተጽዕኖ ነፃ እንዲሆን ፍትሐዊ የሥራ ባህል እንዲደብር የበኩላችሁን ድርሻ አበርክቱ። አሽከርካሪዎች ጋር ተመካከሩ፣ ተቀራርባችሁ ስሩ። አሽከርካሪውን ለመደገፍ እየጣራችሁ እየሰራችሁ ያላችሁ ተቋማትና አካላት እናከብራችኋለን፣ እናደንቃችኋል። በተለይ ይህ ጉዳይ ሁሉንም የዘርፉን አካላት ይመለከታል። ከባድ ተሽከርካሪ አሽከርካሪዎች በራሳቸው አቅም ሊወጡት ሆነ ሊቋቋሙ የማይችሏቸው ብዙ ነገሮች አሉ። የዘርፉ አካላት ጥናትን መሰረት ባደረገ ፍታዊ የሥራ ባህል እንዲኖር፣ ስርዓታማ የትራፊክ እንቅስቃሴ እንዲፈጠር በማስቻል ዘርፉን በማገዝ በአደጋ የሚጠፋውን የዜጎች ሕይወት እና የሀገርን ሀብት ከጥፋትና ከኪሳራ መታደግ ይቻላል። ማስተዋል ፕሮግራም በእነዚህ እውነታዎች በጽኑ ያምናል። በቀጣይ በሌላ ትኩረት በሚሻ ፕሮግራም ይዘን ቀርባለን። ዓላማችን አሽከርካሪዎች በሰላም ወጥተው በሰላም ከቤተሰብና ከልጆች አግኝተው ጋር እንዲገናኙ ለማገዝ ማስተዋሎች፣ ማስተዋል፣ ወቅቱም መሰረት ያደረገ በእውነታ ላይ ብቻ የተመሰረተ መረጃ፣ እውቀት፣ ልምድ የሚያጋራ ፕሮግራም እርስዎ ላይክ ሰብስክራይብ በማድረግ የፕሮግራሙ አካል ይሆኑ። ማስተዋል ማስተዋል ማስተዋል